ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ትጋብዛለሁ። መልካም ቆይታ። ከኦዛር ሩችያንን ካባረራት በኋላ እያለቀሰችም በቱርካን በር ላይ ሆና ባለችበት ቱርካን እያዘነችም እናት ሩችያን ግቢ፣ ግቢ፣ ባከሽ ግቢ እያለችም እንድትገባ ትነግራታለች። በመጨረሻም ሻንጣዋን ተቀብላ ቱርካንም ታስገባታለች። ሩችያን ከገባች በኋላ ፊቷ እንዳበደ እንዲሁም ደግሞ እምባዋ በጉንጯ ላይ እየፈሰሰ ቱርካንም እየተመለከተች ውሃ ትፈልጊያለሽ እያለችም ጠይቃታለች። ውሃውንም እየጠጣች ባለበት ቱርካንም ጠይቃታለች። ምንድን ወሰው ምንድን የሆንሽው እናት ሩችያን ምንድን የተፈጠረው? እያለ ብትጠይቃትም ምንም አይነት ምላሽ ከመስጠት ሩችያንም ተቆጠባ። ሻይ ላምጣልሽም ስትላት አልፈልግም ትላለች። ጥሩ ሁኔታ ላይ ያለሽ አመሴም ሩችያን፣ ምንድን ነው እሱ የተፈጠረው? ታውቂያለሽ ቱርካን፣ እኔ በጣም ብዙ ሰው ነው የማውቀው። ሁልጊዜም ቢሆን ደግሞ ከሰዎች ጋር ተግባብቼ መኖር እችላለሁ ብዬ አስብ ነበረ። ከእነሱ የበለጠ ብልጥ ነኝ ብዬም አስባለሁ። ነገር ግን ተሳስቻለሁ። ምክንያቱም ይህንን ጨዋታ ተሸንፌያለሁ። እኔ ካወኳቸው ሰዎች በሙሉ አንቺ ብቻ ነሽ ቱርካን የተለየሹ። ከመጀመሪያው ጀምሮ ያልተለወጥሽ፣ ያልተቀየርሽብኝ አንቺ ብቻ ነሽ። ሌሎቹ በሙሉ ተቀይረውብኛል። አንቺ ግን ልክ በፊት እኔ ጋር እንደመጣሹ ልክ እንደዛው ነሽ። እታውቂያለሽ ጥላቶቻችን ከምናስበው በላይ ቅርባችን ያሉ ሰዎች ናቸው። ለማንኛውም እኔ የሚሄድበት ቦታ የለኝም፣ የማምነውም ሰው ከዚህ በኋላ የለም። አንቺን ብቻ ስለማምንሽ ነው ወደ አንቺ ጋር የመጣሁት። ነገር ግን ይሄ ነገር ለአንቺ ጥሩ ስሜት ካልሰጠሽ መሄድ እችላለሁ። ሂጂ ካልሽኝ እሄዳለሁ። ምን እያልሽን ያለሽሁና ሩቺያን? እኔ እንዴት እንደዛ አልሻለሁ? ተረጋጊና ዘና በይ፣ ምንም አይደለም። እንደውም ይኸውልሽ፣ ሙቅ ሻወር አዘጋጅልሻለሁ። ትፈልጊያለሽ መታጠብ? እያለችም ቱርካን ትጠይቃታለች። ይሁንታዋንም ሩቺያን ትሰጣታለች። በመጨረሻም ስቅስቅ እያለችም ሩቺያን ታለቅሳለች። በመጨረሻም ቱርካን ግራ ሲገባት፣ ስልኳንም አንስታ ወደ ሶመር ጋርም ትደውልለታለች። የእናቱን ሁኔታ ማለት ያለበትን ነገር ለማስጨረስ ከጠበቃው ሴልቹክ ጋር ሆኖ ፖሊስ ጣቢያን ባለበት ስልኩንም ከተመለከታ በኋላ ኤሎ፣ ቱርካን። ሶመር እየሆነ ምነግረ ነገር አለ። ምን ተፈጠረ ደግሞ? እናትህ የመጣችሁን እኔ ጋ ነው መታለች፣ እኔ ጋ ምን እያልሽ ነው ያለሽው? አሁን እኮ ነው ያደረስኳት። ለቤት አድርሻት አልነበረም እንዴ? እንዴት አንቺ ጋር ልመጣ ትችላለች? ምን ትሰራለች አንቺ ጋር ነው? በድጋሚ ደግሞ ተጣላችሁ? ምንድን ነው የተፈጠረው? ንገረኝ። እንደዛ አይደለም ይውል፣ እኔና እሷ አልተጣላንም። አሁን ያለችበት ሁኔታ በፍጹም ከሰው ጋር ለመጣላት ምንም አይነት ስሜት የላትም። ቱርካን፣ አልገባኝም። ምንድን ነው የምትይው? እኔ አላውቅም። ብቻ ምንም ነገር ደግሞ ለነገረኝ ፈቃደኛ አይደለችም። ጥሩ ስሜት ላይ ግን እንዳልሆነች በደንብ ያስታውቃል። ጥሩ በቃ። ጥሩ ቱርካን እመጣለሁ። በቃ ውሃውንም ካዘጋጀች በኋላ ቱርካን ወደ ሩቺያን ጋር ቀረብ ብላ ሁሉም ነገር ተዘጋጅቷል ስትላት በድጋሚ ስቅስቅ እያለች ሩቺያን ታለቅሳለች። አታልቅሽ እያለችም እያባበለች ልክ እንደሳለች ካረጋጋቻት በኋላ ወደ ሻወር ቤትም ማስገብታ ቱርካን ሩቺያንን እየተንከባከበች ታጥባታለች። ሩቺያን ሻውር እየወሰደች የነበራትን ክብር የነበራትን ዝናና እንዲሁም ደግሞ ሀብት ወደ ኋላ መለስ እያለ እያስታወሰች እንዲሁም ደግሞ ከኦዛር ጋር የነበራትን ፍቅር ወደ ኋላ ታስታውሳለች። ኦዛር እያመናጨቃት እንዴት እንደነበሩ ከዚህ በተጨማሪ የኦዛር እናት እንዴት እያሰቃየች እዚህ ድረስ እንዳደረሰቻት ከዕለታት አንድ ቀንም እናቱ መንቀሳቀስ አቅቷት ልክ ቱርካናውን እንዳደረገችው የኦዛርን እናት እያጠበች እንደነበረ ወደ ኋላም ተመልሳ ሩችያን በሀሳብ ታስታውሳለች። የኦዛርን እናት እያጠበች ሩችያን ባለበትም እጇን ያሳደርጋ የኦዛር እናት የሩችያንን የኔ ልጅ ይኸውልሽ፣ ከዚህ ቀደም እኔ በጣም ብዙ ስቃይ አደርሼብሻለሁ፣ ብዙ ስቃይና መከራ እንድታሳልፍ ያድርጌሽ ነበረ። ይሄ ብቻ አይደለም፣ በጣም ታስጠያለሽ፣ አስቀያሚነሽ አታምሪም እያልኩ እየጮኩብሽ ነበረ። ብዙ ጊዜ አንጓጥጭሻለሁ። ነገር ግን ከዚህ መልክ ጀርባ ምን አይነት ልዩ የሆነ ልብን ያለሽ ምን አይነት ርኅሩኅ ብትሆኝ ነው ያን ሁሉ ነገር አድርጊሽ፣ አሁን ሰው ሁሉ ከራቀኝ በኋላ ታማሚ በሆንኩበት ሰዓት እንደዚህ የምታጥቢኝ እንዴት ልዩ የሆነ ልብ አለሽ! እያለችም እያለች የኦዛር እናት እያለቀሰች የሩቺያንን ምጅ የሳመችበትን ጊዜ ሩቺያን ወደ ኋላ ተመልሳ ታስታውሳለች። ይህን ካስታወሰች በኋላ ሩችያን ቱርካንም እያጠበቻት የቱርካንን እጅ እየተመለከተች በእጇም ያዝ አድርጋ ቀና ብላ ቱርካንን እየተመለከተች ቱርካንም ግራ እየተጋባች የቱርካን ነጭ በመጨረሻ ሩችያን ሳባ አድርጋም ትስማለች። ይህን ካደረገች በኋላ ሩችያን አሁንም ምርር ብላ ታለቅሳለች። ቱርካን እየተጨነቀች ሩችያንን ታባብላለች። በመጨረሻም ጸጉሯንም እያበጠረች ቱርካን የሩችያንን ታስተካክላለች። እናት ሩችያን አሁን እንግዲህ አልጋውን አስተካክልልሻለሁ፣ አነጥፍልሻለሁ። እዛ ላይ ትተኛለሽ። አንቺ ልትተኝ ነው ቱርካን? ሩችያን ምንም ችግር የለውም እኔ መሬት ላይ ተኛለሁ። ችግር የለውም እንደዛ በፍጹም አይደረግም ቱርካን እኔ ነኝ መሬት ላይ የምተኘው በሆድሽ ውስጥ አንቺ ልጅ ይዘሻል፣ እንደዛ አይደረግም። እኔ ነኝ የምተኘው። ምን እያልሽ ሩቺያን፣ እንዴት እንደዚህ ይሆናል፣ አንቺ እንዴት እመሬት ላይ ትተኛለሽ? አታስቢ አትጨነቂ ቱርካን እኔ መሬት ላይ ይተኛለሁ፣ እመሬት ላይ ነው የምተኘው። እያለች በተሰበረ ልብ ሆና ሩቺያን ትናገራለች። እንትናገራለች በመጨረሻም መሬት ላይ ፍራሹን ማስተካከላላት ሩቺያን ትቅልል ብላ ትተኛለች እንባዎቿ በጉንጯ ላይ አሁንም ቢሆን ይፈሳሉ በመጨረሻም ሶመር በቱርካን ቤት ደርሶ በሩንም እንደከፈተችለት እያወሩ ነው እማ ያንቺ ጋነች አይደል አልሄደችም ወደ ቤቷ አንቺ ጋነች አለች አሁንም እቤት ነች ይውል አረፍ ብላ ተኝታለች ናግባ የሳሎኑን በር ከፈት አድርጎ እናቱንም መሬት ላይ እንደተኛች እየተመለከተ ባለበት፣ ሶመር ሶመር፣ ተኝታለች፣ እንቅልፍ ወስዷታል። ምንም ነገር መስማት አፈልግም። አሁን እረፍት ታድርግ፣ ትተኛ ይውል። እኔ ሶፋው ላይ እንድተኛ ነበር የፈለግኩት ነገር ግን እምቢ አለች። መሬት ላይ ነው ምተኛው። በሆድሽ ልጅ ይዘሻል፣ አይሆንም አለችኝ ይህን ሲመለከት የእናቱን ሁኔታ ሶመርም ልቡ ይሰበራል። የተናገረችው ነገር አለ? ቱርካን ነገርኝ ባክሽ። ምንድን ነው የሆነችው? ምንም ነገር አልተናገረችም እናት። ይመስለኛል ግን በቃ ቤቷን ለቃ ነው የመጣችው፣ አንድ ሻንጣ ይዛ ነው የመጣችው። ከዚህ ውጭ ምንም ነገር ትንፍሻ አላለችም። እኔ ደግሞ እሷን ማስጨነቅ አልፈለኩም ዝም አልኳት። ነገር ግን በጣም ተበሳይታለች፣ ተናዳለች። በጣም ለረጅም ሰዓት እያለቀሰች ነበረ። ሻወር እንድትወስድ ማጥቢያታለሁ ወደ ውስጥ አስገብቻን ነበረ። ምንድን ነው ቆይ እየተፈጠረው ተፈጠረው? እሺ ቱርካን በዚህ ምሽት እንዴት ነው እሷ ሻንጣዋን ይዛ ከቤቷ የምትወጣው? ምን እየተካሄደ ነው ቱርካን? ይኸውልህ ኩሽ ነው ሆነን እናውራ። ምናልባት ይኸውልህ ከአባተ ጋር ተጣልተው ሊሆን ይችላል። እኔም እናውቃለሁ ብለሽ ኖት ቱርካን፣ ነገ ግን በዚህ ሰዓት ሻንጣዋን ይዛ ወደዚህ ከመጣች በእርግጠኝነት ከአባዬ ጋር ተጣልተዋል ማለት ነው። በመካከላቸው ችግር ተፈጥሯል ማለት ነው። በመጨረሻም ስልኩን አውጥቶ ሶመርም ወደ አባቱ ጋር ይደውላል። ልጄ፣ እየሰማው ነው። ለደውልልህ ስል ደወልክልኝ። በጣም እያስብኩና እየተጨነኩ ነበረ ልጄ እማያለች እንዴ? ምንድነው እሱ? ስልኳኳ አልሰራለኝ ለዛ ነው የደወልኩልህ አባዬ። እኔ ምን አውቃለሁ ብለህ ነው ይኸውልህ። ለማንኛውም ሶመር መር እናትህ ቤት አይደለም ያለችው፣ የለችም፣ ከቤት ወጥታለች እያለ ሲናገር፣ ሙስጠፋም ከኦዛር ጀርባ ሆኖ ያዳምጣል። ለምንድን ነው የወጣችሁ? የለችም ማለት ምን ማለት ነው? አባዬ፣ ምን ተፈጠረ? በዚህ ሰዓት ወደ ልትሄድ ትችላለች እማዬ? ይኸውልህ ሶመር መር፣ ይህንን ጉዳይ በስልክ የምናወራው ነገር አይደለም። ወደ ቤት ና እናውራለን፣ ፊት ለፊት ተገናኝተን እናውራ። ምንድነው እሱ አባዬ? ለምን አነገረኝም ተጣልታችኋል እንዴ? ይኸውልህ ሻንጣዋን ይዛው እኮ ነው የሄደችው፣ ቤቱን ጥላልህ ሄደች። ምንድን ነው እሱ የተፈጠረው በመሀላችሁ? ሶመር እባክህ ወደ ቤት ና እና ቁጭ ብለን እናውራ። እመጣለሁ። ለምንድን ነው እሱም? አልመጣሁም መምጣት የማየት ይቀራል ብለህ ነው እናውራለን። እያለም ስልኩን ዘግቶ ተናዶ ሊሄድ ሲልም ሶመር እባክህ አትጮህ ሶመር፣ ትንሽ ተረጋጋ እባክህ ሶመር እቤት መተህ እንነጋገር እኮ ነው የሚለኝ። በእርግጠኝነት የተፈጠረ ነገርም አለ። ሄጄ ፊት ለፊት እጠይቀዋለሁ ህግ አፈጠዋለሁ። በዚህ ሰዓት፣ በዚህ ምሽት እንዴት እናቴን ከቤት ያስወጣታል? ይኸውልሽ፣ ሶመር ተረጋጋ፣ አንተ እንዳሰብከው እኮ ላይሆን ይችላል። መረጋጋት አለብህ። አንቺ አታስቢ፣ አትጨነቂ። ከዚህ በተጨማሪ ሞቅ ሞቅ ያለ ልብስ መልበስ አለብሽ። አሁንም ቢሆን ይኸውልሽ፣ ህመሙ አልጦሽም። እንዳይቀዝቅዝሽ ጠብቂ፣ ራስሽን ተንከባከቢ። ከዚህ በተጨማሪ ደግሞ እናቴን የሰጠውት ላንቺ ነው ኃላፊነት ብሎ ተናግሮ በመጨረሻ ሶመር በፍጥነትም ወደ ቤት መሄድ ይጀምራል ከቤት እንደደረሰ ሶመርም እየተናደደ ምንድን ነው እሱ የተፈጠረው ንገረኝ፣ አባዬ። እንኳን ደህና መጣ ሶመር። እማዬ ለምንድን ነው ከዚህ ቤት የወጣችሁ? ይህንን ነገር በፍጥነት አብራራልኝ። ምንድን ነው የተፈጠረው? ምን እየተካሄደ ነው ያለው? ይኸውልህ ምን መሰለ ሶመር፣ እናትህ ከቤት ጥላ ሄደችው። በእኔ ምክንያት ነው እኔ ነኝ። ይህን ቤት ለቀሽ ውጭ አልኳት። አንተነ እንደዚህ ያደረከው? አዎ እኔ ነኝ እንደዚህ ያደረኩት። እማዬን ከቤት ያባረርካት አንተነ? እንዴት እንደዚህ ታደርጋለህ? ለምንድን ነው እንደዚህ ያደረከው ንገረኝ። ምን እያልክ ነው ያለው ሶመር እኔን ልትገድል ከምትፈልግ ሴት ጋር በአንድ ጣራ መኖር አለብህ እያልከኝ ነው እናትህ እኮ ሰው ቀጥራ ነበር ነፍሰ ገዳይ ቀጥራ ነበር እኔን ለማስገደል ይህንን ነገር ረስቼ ይቅርታ አድርጌላት በአንድ ጣራ እንኖራለን ብለህ ካሰብክ በጣም ሞኝነት ነው። ሶመር ይበቃሃል፣ አባዬ ይበቃል። እንዴት እንደዚህ አይነት ነገር ታምናለህ! የአንተ እኮ እዛ አደጋ ደርሶብህ ከሆስፒታል ሆስፒታል ውስጥ ሌት ተቀን እኮ ካንተ ጎነ ነበረች እማዬ። ሌት ተቀን እያለቀሰች ነበረ፣ እንባዋን እያፈሰሰች፣ አንተ እስከሚሻለ ድረስ በጉጉት እየጠበቀች ነበረ፣ ፈጣሪን እየተማጸነች ነበር። አሁን ደግሞ አንተ በአንጻሩ ለትገላይ ነበር እያልክ እየሆነ እጀልካን ነው። እንዴት እንደዚህ ታምናለህ? እንዴት ታምናለህ ሶመር ተረጋጋ እና ተናገር። ለሁሉም ነገር ተጠያቂዋ የሙስጠፋ እናት ነች። ከገባህ እሷ ነች ተጠያቂዋ። የዚህን ጊዜ ተደብቆ ሲያዳምጥ የነበረው ሙስጠፋ ተናዱ። ምንድነው እሱ ምን እያልከን ያለው? በሁለቱ መሀል ጣልቃ ገብቶ ኦዛር ሁለቱንም ለማረጋጋት ይሞክራል። ተረጋጉ፣ ተረጋጉ፣ ሙስጠፋ ምን ነበር ያወራነው? እያለ ኦዛርም ይጠይቀዋል። ምን እያልከኝ ያለው? እናቴን እንደዚህ ሲያብጠለጥላት ጭራሽ የወንጀል ተባባሪ አድርጎ ሲያነሳት ዝም ማለት አለብኝ? እናቴን እኮ ነው የተናገረው። ይኸውልህ ሶመር ተረጋጋ እያለ ኦዛር ይናገራል። ሴቨላይ በዚህ ጉዳይ ላይ ምንም እጇ የለባትም። እሷ ንጹህ ነች ሴቨላይ ምንም አላጠፋችም። ይሄ ሁሉ ነገር ግን የተከሰተው ይሄ ሁሉ ድብልቅልቅ የወጣው በእሷ ምክንያት ነው። እሷ ከመጣች በኋላ ነው ይሄ ችግር የተፈጠረው እያለ ሶመር በድፍረት ይናገራል። አዎ፣ ያንተ እናት መቀበል ማፈልገው ነገር ነበረ ስለተሸነፈች በመጨረሻም የእኔን እናት ወጥመድ ውስጥ ከተተቻት። ይህንም ማላውቅ ይመስላችኋል ወይ? ሙስጠፋም እየተናደደ ይናገራል። ምንም አታውቅም አንተ የእኔ እናት ሰልችቷታል እየሸሸች እና እየራቀች ነበር የኖረችው አባታችንን ለብዙ ዓመታት ከከተማ ወደ ከተማ አድራሻዋን እየቀያየረች ነበር ይኖረችው ይሄ ሰው እንዳያገኛት። እሱን ማየትም አፈልግም ነበር፣ እንዲያገኛትም አፈልግም ነበር። ለብዙ ዓመት ተደብቃን የኖረችው እናቴ ተሰቃይታለች። አሁን ምንድን ነው የምታወረው? ለምንድን ነው እሱ እንደዚህ የምታደርገው? ይህን እናት ከዚህ ሰውዬ ምን ትፈልጋለች ብለ ታስባለ? እሱን እኮ አፈልገው። ኦዛርም ይናገራል፣ ሙስጠፋ የተናገረው ነገር ትክክል ነው ሶመር። በተለይ ደግሞ የውለ ሶመር እናተ ላይ የተገኘው መረጃ የቪዲዮ ማስረጃ እኔን ከደበደበኝ አደጋ ካደረሰበት ሰው ጋር ስታወራ የነበረው መረጃ ይህን ሁሉ ነገር ያረጋግጣል። ይህን እውነት መቀበል አለብህ ሶመር። ሶመርም ይናገራል፣ ንገረኝ። እስኪ ምንድን ያየው፣ የሰማውስ ነገር ምንድን ነው? ምን ታውቃለ? እስኪ ንገረኝ። እማዬ ምን ብላ ነበር? ምንድን የሰማችሁት? እሷ የምትናገረውን ነገር ሰምታችኋል? ይሄው ከፍላሃለው ገንዘብ ኦዛር እንግደልልኝ ብላለችኝ ይህን ሰምታችኋል? በጆሯችሁ ምንድን ነው የተናገረችው ነገር? ምንድን ያገኛችሁ መረጃ? እስኪ ንገረኝ፣ እኔም ልወቀው እስኪ እናቴን ጥፋት። ይኸውልህ ሶመር፣ ምን መሰል የተፈጠረው። በገንዘብ ነው የተጣላችሁ ከሰውየው ጋር። በገንዘብ ተጣልታ ነው እናተ፣ ህኳምናለች እንደደወለችለት። በጣም ተበሳይታ ነበረ። ከዚህ ውጭ ምን ልንገርህ? ንገረኝ፣ ምን ልንገርህ? ሶመር፣ በምን ታውቃለህ? አባዬ፣ ንገረኝ። ሰውየው እንዳላስፈራራት በምን ታውቃለህ? እማዬን እንዳላስፈራራት በምን ታውቃለህ? ሰውየው የተናገረውን ነገር ወይም ደግሞ እሷ የተናገረችውን ነገር የሰማችሁት ነገር አለ? ምንም አይነት መረጃ የለም። ሁላችንም አናውቅም ይሄንን ስልክ ብቻ ደውላ ስለተነጋገረች በጥርጣሬ ይህን ሁሉ ነገር አደረካት። ልታስገድለኝ ነበረ እያልክም አወራህ። እናቴን በፍጹም አላወቃትም አባዬ አላወቃትም። እማዬ ለብዙ ዓመት ከአንተ ጋር ኖራለች። ይሄ ቤተሰብ በእግሩ እንዲቆም እንዳይለያይ፣ እንዳይበተን መከራና ስቃይ ብዙ ችግርን አሳልፋለች። እማዬ ለአርባ ዓመት ያክል ከአንተ ጋር በፍቅር ኖራለች ከአንተ ሳትለይ። አንተን መግደል ብፈልግ ኖሮ እማዬ ይህ ሁሉ አርባ ዓመት አታባክንም ነበረ። ይህን ሁሉ ዓመት አጠብቅም ነበር። አንተን በፈለገችው ሳትገል ነበር። የዚህን ጊዜ ሙስጠፋም ይናገራል። ያንተ እናት ባሏ ሌላ ሴት የወሸመባት ነች አይደለም? ስለዚህ ነገሩን በሆዷ አይዛና ቋጥራ ይህን ሁሉ አርባ ዓመት ብትጠብቅ እኮ አይገርምም። አንተ ደግሞ የማይረባ ነገር አትናገር፣ የኔ እናት እንደዚህ አይነት እናት አይደለችም። እናንተ እያሴራችሁ ነበረ በእናቴ ላይ፣ አባትና ልጅ እያሴራችሁ ነበር እያለ ሶመርም ይናገራል። እናቴን እንዴት አድርጋችሁ እንደምታስወግዱ፣ ከዚህ ቤት እንዴት እንደምታስወጡ እያሴራችሁ ነበረ፣ ይህንን ቀን እየጠበቃችሁ ነበረ። ተወደደም ተጠላም ይህ ቤት የእናቴ ቤት ነው፣ ሁለታችሁም እንዳረሱት አሁን ዛሬ እዚህ ቤት ውስጥ ባትኑር የራሷ ምርጫና ፍላጎት ብቻ ነው፣ አንተ አደለህም አባይ የምታስወጣት። ይህን ነገር መቼም እንዳረስ አባይ፣ እሷ እስከፈለገች ድረስ እዚህ ቤት ውስጥ መኖር መብቷ ነው ብሎ ተናግሮ ሶመር ሙስጠፋና እንዲሁም ደግሞ ኦዛርን ጥሏቸው ይሄዳል። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ሲሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከመጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ የሎላችሁ።